ሰላም ሰላም። ይህ የአዲስ ጉዳይ ዩቲዩብ ቻናል ነው። ይህ ቻናል የተለያዩ ይዘት ያላቸውን ሀሳቦች ወደ እናንተ ማቅረብ ማቅረቡን ይቀጥላልኝ። ዛሬ የፖለቲካ ነክ ይዘት ያለውን ሀሳብ ለማቅረብ እንፈልጋለን። ፖለቲካ ምን ማለት ነው ከሚለው እንጀምራለን። የፖለቲካ ምንነት ሰው ፖለቲካ የሴዎች ስምምነት ውጤት ነው። በቡድን ሆነው የሚኖሩ ሰዎች በጋራ ውሳኔ ለመስጠት የሚደረግ ያካሄድ ሂደት ነው። ፖለቲካ ፕሮሰስ ነው። ሰው የፖለቲካ ስርዓት ሲባል ፎርማል ሆኖ ሕግና ስርዓትን መሰረት ተደርጎ ሲካሄድ ነው። ይህ ፖለቲካ እንለዋለን። እንግዲህ የፖለቲካ ምንነት ወይም ፖለቲካ ማለት ምን ማለት ነው የሚለውን እንዴት መጣ የሚለውን ሀሳብ ማቅረብ እንፈልጋለን። ፖለቲካ የሚለው የግሪክ ቃል ነው። ትርጉሙም የከተሞች ጉዳይ ማለት ነው። ሰው ለምንድን ነው የሰው ልጅ በጋራ በቡድን ውሳኔ ለመስጠት ያስፈለገው? እንግዲህ ፖለቲካ ማለት በቡድን ሆነ የሚኖሩ ሰዎች በጋራ ውሳኔ ለመስጠት የሚደረግ የአካሄድ ሂደት ነው። ቃል ለምን አስፈለገ የሚለውን እናንሳ። ስለዚህ አንድ ሶስት ነጥቦችን ማንሳት እንችላለን፣ ከዚህ ጋር ተያይዞ ማለት ነው። የመጀመሪያው የሰው ልጅ ምንነት ጋር የተያያዘ በመሆኑ ነው። የሰው ልጅ ምንነት ጋር የተያዘ ነው። ሁለተኛው የሰው ልጅ አመጣት ሂደት መረዳት በማስፈለጉ፣ ሶስተኛ የሰው ልጅ እዚህ ደረጃ ላይ እንዴት ሊደርስ ቻለ፣ እንዴት የዓለም ገዢ ሆነ የሚሉ ጉዳዮችን ጋር የተያያዘ በመሆኑ ነው ሰው በጋራ ወይም በቡድን ሆኖ ውሳኔዎችን ለመስጠት ያስፈለገው እንግዲህ የተለያዩ ኦቶሮች ስለ ፖለቲካ ብያኔ ሰጠዋልኝ። የመጀመሪያው ቢስማርክ የሚባል የጀርመን ሊደርስ የነበረ ቢስማርክ ሊሆን የሚችልን ነገር እንዲሆን የማድረግ ጥበብ ነው ይላል ፖለቲካን። ሌላው ዳቪድ ኢንስታን የሚባለው ደግሞ በባለስልጣኖች ለማህበረሰቦች የሚደረግ የእሴት ምደባ ወይም ደግሞ ክፍፍል ነው ይለዋልኝ። ፖለቲካ በማህበረሰቡ ውስጥ ማን ምን፣ መቼ እንዴት አገኘ የሚሉትን የሚመልስ ነው ይላል ማለት ነው። ስለዚህ ፖለቲካ ማለት በማህበረሰቡ ውስጥ የትኛው ክፍል ተጠቃሚና ተጎጂ የሚለውን መልስ የሚሰጥ ነው ማለት ነው። ሌላው የፖለቲካ እድገት ምክንያቶች ምንድን ናቸው? እንደ ዋናው ምክንያት የፖለቲካ እድገት ምክንያት ምንላቸው፣ አንደኛው ግጭት ነው። ግጭት ገፊ ምክንያት ነው ማለት ነው። ሰው በማህበረሰብ ውስጥ በሀሳብ ትክክለኛ የሆነና ያልሆነ እይታ ሲፈጠር፣ ስለዚህ ግጭት እንዴት ሊፈጠር ቻለ ወደሚለው እንምጣ። አንደኛው በማህበረሰብ ውስጥ በሀሳብ ትክክለኛ የሆነና ያልሆነ እይታ ሲፈጠር ነው። በማህበራዊ ጉዳይ ሊሆን ይችላል። በሃይማኖት ጉዳይ ሊሆን ይችላል። በኢኮኖሚ፣ በዲፕሎማሲ ሊሆን ይችላል። ሌላው ግለሰቦች በማህበረሰብ ውስጥ ግብ ምን መሆን እንዳለበት የሀሳብ ልዩነት ሲፈጠር፣ በግብ ሲለያዩ ማለት ነው። በአላማ ሲለያዩ፣ የፖለቲካ ርዕዮተ ዓለም ልዩነት ሲፈጠር ማለት ነው። በዓለም ላይ እንግዲህ እንደምናውቀው የሁለት አይነት አስተሳሰቦች አሉ። የሶሻሊስት ካምፕ ምንለው፣ እንዲህ ካፒታሊስት ካምፕ የምንለው የፖለቲካ አይዲያሊስት፣ ሁለት ካምፖች የሀሳብ ልዩነት ይፈጠራል ማለት ነው። በዚህ ምክንያት ግጭት ይመጣል። ሌላው በማህበረሰብ ውስጥ ግለሰቦች በአላቂ ሀብት ለመከፋፈል በስራ በገቢ ምንጭ በገቢ ግጭት ውስጥ ይገባሉ ማለት ነው። በሀብት ክፍፍል ልዩነት ሲፈጠር ግጭት ይመጣል ማለት ነው። ሶ በዚህ ምክንያት የፖለቲካ እድገቶች እያደጉ እያደጉ የሚመጡበት ሁኔታ ይፈጠራሉ ማለት ነው። ሌላው ፖለቲካ ቋሚ ጥቅም እንጂ ቋሚ ወዳጅ፣ ቋሚ ጠላት የለው። ይሄ ሪል ነው፣ በቃ ሶ ፖለቲካ የግትርነት ባህሪም የለውም። ፖለቲካ በየጊዜው ጠላትና ወዳጅን ቦታን፣ ጊዜን መለየት ያስፈልጋል ማለት ነው። ፖለቲካ በህግ በስርዓት የሚመራ ጥበብ ነው ማለት ነው። ሶ የፖለቲካ መነሻው ግሪክ ነው። ኢቨን የቃሉ መጣትም ከግሪክ እንደሆነ ይታወቃል ማለት ነው። ስለዚህ ክላሲካል ፖለቲካ የምንላቸው ከጥንታዊ ዘመናዊ፣ ኮንቴምፖራሪ፣ አሁን ያለው የፖለቲካ ይዘት ይህን በሌላ ጊዜ ዲቴል እንመጣበታለን ማለት ነው። ፖለቲካ አመጣጥ ሂደት ምን እንደሚመስል ዲቴል ልናየው እንችላለን። ስለዚህ ፖለቲካ በመንግስትና በህዝብ መካከል ያለውን ግንኙነት ምን መምሰል እንዳለበት የሚያጠና አርት ነው። ፖለቲካ ሳይንስ ነው ማለት ነው። ስለዚህ የፖለቲካ ምን ማለት ነው የሚለውን ባጭሩ ዲፋይንድ ካደረግን፣ ሁለተኛው ሀሳብ ሀገረ መንግስት እና ብሔረ መንግስት ግንባታ በተመለከተ ምን ማለት ነው የሚለውን ነገር በደንብ አንሳት ያስፈልጋል። ሀገረ መንግስት ማለት ማለት ነው ብሔረ መንግስት ማለት ምን ማለት ነው የሚለውን ዲቴል ቀጻይ እንመጣበታለን ማለት ነው። ስለዚህ ሀገረ መንግስት በሀገራችን ኮንቴክስት ተግባራዊነቱ ሂደት አመጣጡ ከየት ወደ የት የሚለውን ብሔረ መንግስት ማለት ምን ማለት ነው የሚለውን ዲቴል የምናየው ነገር ይሆናል ማለት ነው። ስለዚህ በቀጣይ ሀገረ መንግስት እና ብሔረ መንግስት ግንባታ ከትርጉሙ ጀምሮ ምንነቱ እንዲሁም ተግባራዊ ኩነቱ ምን ይመስላል፣ ቅቡልነቱስ ምን ላይ ነው ያለው በኢትዮጵያ ደረጃ የሚለው እንዲቴል ኔክስት የምናየው ይሆናል። ኝ ለዛሬው የፖለቲካ ምን ማለት ነው ፖለቲካ የተለያዩ ኦተሮች የተለያዩ ፊሎሶፎሮች ዲፋይን ያደረጉት አለ። የፖለቲካ ትርጓሜ ምን ይመስላል የሚለውን ዲፋይን ለማድረግ ለማንሳት ነው ማለት ነው። ለዛሬው እዚሁ ይበቃናል። ሀገራችን እስከ ዓለም ዳርቻ ድረስ ሰላም የሰፈንባት ትሆን። በዓለም ዳርቻ ሁሉ ሰላም ይብዛ። የዘወትር